ሰላም ጤና ይስጥልኝ። ክቡራትና ክቡራን እነት ሰሚኖ አካል ነኝ። ዛሬ እንግዲህ ከሞት በኋላ ስላለው ነገር አንዳንድ ማብራሪያዎችን ለመስጠት መጥቻለሁ። እስከ መጨረሻ ነስ ይህን ሀሳብን በማዳመጥ አስተያየትና አስተያየታችሁን ጥያቄና ጥያቄያችሁን መልካም ነገርና መልካም ነገራችሁን እንድትሰጡኝ እጠይቃችኋለሁ። እስከ መጨረሻ ሰሙት። ቤቱን ሰብስክራይብ ማድረግ አትርሱ። እነት ሰሚኖ አካል ነኝ። ከሞት በኋላ እንግዲህ የእጅህ ውጤት ነው የሚረዳ የሰራው የሚጠቅመህ እንጂ ከሞትክ በኋላ ሰዎች የተሰብስበው ሙት ዓመት ሰባት፣ ሰልስት፣ አርባ፣ ሰማንያ እያሉ ስለበሉ አይደለም የሚለውን ሀሳብ የሚያጠናክር ነው። አሳብ፣ አስተያየት ስጡበት። አመሰግናለሁ። ሰላም ጤና ይስጥልኝ። እምነት ሰሚ ነው አካል ነኝ። እንግዲህ የዛሬ 11 ዓመት 12 ዓመት ገደማ ብዙ ነገሮችን እናደርግ ነበረ እና እኔን መሰል ሰዎች ማለት ነው በብዙ ነገሮች ላይ እንቅስቃሴዎችን እናደርግ ነበር ብዙ ስራዎችን ለመስራት እንሞክር ነበር። ህዝቡንም አንዳንድ የሚያነቃ አንዳንድም የሚያፈዝ ስራዎችን እንሰራ ነበር። ህዝቡ ነቃ ብሎ በራሱ ነገር ላይ እንዲሳተፍ የምናደርጋቸው ስራዎች አሉ። ሁለተኛ ደግሞ ለራሳችን ጥቅም ብቻ ለህዝቡ ምንም ጥቅም የሌለው በቃ ህዝቡን ያፈዛል የሚባል ስራ ማለት ለህዝቡ ምንም የማይጠቅም ነገር ላይ በከፍተኛ ደረጃ ተሳትፎ እናደርግ ነበረ። የዛሬ አስራ አንድ ዓመት እንግዲህ ማለት ነው። በዛ ሰዓት ላይ እኛ ጭንቅላት ውስጥ የሚመላለሱ የነበሩ የዛን እንግዲህ በስፋት ተደማጭነት የነበረው ፌስቡክ ነው የነበረው። ፌስቡክ ላይ በርካታ ስራዎችን እንሰራ ነበረ። በፌስቡክ ላይ በርካታ ሰዎች ጋር ግንኙነት እናደረግ ነበረ በፌስቡክ ማለት ነው። እና ምንድን ነው አሁን ላይ ያለው ነባራዊ ሁኔታ በማህበራዊ ፖለቲካዊ፣ በተለያዩ ነገሮች ሰዎች ጥያቄዎችን ያነሳሉ። ጥያቄዎችን ይጠይቃሉ። ሃይማኖታዊ ላይ በተለይ በጣም ሞገቶች የበዙበት ተቋም ነው እንግዲህ የሃይማኖት ተቋም። ብዙ ሰዎች በነፃነት እየወጡ ሀሳባቸውን በተለያየ ደረጃ ይገልጻሉ ማለት ነው። ያው የሚሳደቡትም እንዳሉ ሆነው ማለት ነው። የሰውን ሃይማኖት መስደብ አግባብ ባይሆንም መሞገት ግን ችግር የለውም የራሱን ጥያቄ ይህ ልክ ነው፣ ይህ ልክ አይደለም እያሉ ሀሳብ ያቀርባሉ ማለት ነው። እንመለከታለን ሱሱንና የዛንኔ እኛ ስንሰራ የነበረው በጣም አስቸጋሪ በነበረበት ሰዓት ላይ ራሱ ብዙ ሀሳቦችን ሺር ስናደርግ ብቸኛ ነበርን። ጥቂት ሰዎች ብቻ ነበሩ ጥያቄዎችን ስንጠይቅ የነበረው እና አሁን ላይ በርካታ ሰዎች ጥያቄ የሚጠይቁ ሰዎች መጥተዋል። ስለዚህ ብዙ ሰዎች ጥያቄ እየጠየቁ ነው። ህዝቡ ነቅቷል ማለት ነው። አንተ የነቃ አሁን ህዝብ ስትመለከት ለዚህ ሁሉ ህዝብ መልስ ልሰጠዋችልም አንተ ራስህ ስላለህበት ስለምታምነው ነገር ምንም የምታውቀው ነገር ስለሌለ ማለት ነው። ስለዚህ አንተ የሃይማኖት አባት የሆንከው ከአባት ከሆነ ተቋም ወይ ከሆነ ሰው ወስደህ በምክር ወይ ተመካክረ ወይ ተሞዳምደ ነው። ስለዚህ ምንም መልስ ልሰጡ አችልም። ይህ አሁን ህዝብ ተነስቶ ጥያቄ ሲያቀርብ በተለያዩ ነገሮች ላይ ሀሳብ ሲያነሳ የተለያዩ ሃይማኖት ተቋማቶች ላይ ይሄ ችግር አለ ይሄ ችግር አለ እያለ የራሱን እይታ ይሄ እኮ እንደዚህ መሆን አልነበረበትም ሲልህ አንተ ራስህ አታውቁም፣ አንተ ራስህ አላየሁም። ምክንያቱም አንተ እንዴት ነው ለምሳሌ አንዱን ሃይማኖት እንኳን ወስደ ምሳሌ አድርገ ብታይ በአንድ ሃይማኖት ተቋም ውስጥ ልክ የራሱ የቤተሰቡ የቤተመንግስት ይመስል ሰላሳ አርባ ዓመት ድረስ እዛው ተቋም ላይ ቁጭ ብሎ የሚሰበሰበውንም ገንዘብም ራሱ ለራሱን ኮስት እያደረገ ሼር እያደረገ እየወሰደ ነው የሚኖረው። እሱ እንኳን ታለው ብሎ ሲያስብ ምንድነው የሚያደርገው ልጁን ይተካል፣ ዘመኑን ይተካል። ሃይማኖት ተቋም ላይ ገብተ ራሱ ፈጣሪን ለማመስገን ራሱ እኮ የምትጠየቀው ጉቦ ጉቦ አይደለም፣ ከፍተኛ በየትኛውም የሃይማኖት ተቋም ውስጥ ነው ይሄ ያለ። በጣም ሰፊ ሆኖ የሚታይባቸው ሊኖሩ ይችላሉ እንደዚህ የጎላባቸው በጣም ዘግናይ ዘግናይ ነገር የሚደረግባቸው እንዳሉ ቢሆንም ግን አብዛኛው ተቋም ላይ ራሱ ፈጣሪን ራሱ ለማመስገን እኮ ከባድ ነው። ፈጣሪን ለማመስገን ራሱ የሃይማኖት ተቋም ውስጥ ገብተን ወይ ሰዎች እንዲያመሰግኑት ሰራለው እንኳን ብትል በቃ ማትችልበት ሁኔታ ነው የተፈጠረው አሁን ላይ። ምክንያቱም አብዛኛው በንግድና በጥቅም የተቆራኘ ስለሆነ ተቋሙን ተቆጣጥረው መልቀቅ የማይፈልጉ ራሳቸውን ከዛ ቦታ ላይ ማንሳት የማይፈልጉ ሁሉን ነገር በዛ ተቋም ውስጥ የሚንቀሳቀሰውን እያንዳንዱን ነገር የሚቋቋሙ እነሱ ናቸው። በቅርቡ እንግዲህ ብዙ ወጣቶች፣ ብዙ ሰዎች፣ ብዙ ልጆች ብዙ ሀሳቦችን እያቀርባሉ ማለት ነው። ብዙ ሀሳቦችን በሚያቀርቡበት ሰዓት ላይ እኔ የማይላቸው ነገር አለ የራሴ ነገር እውነታቸውንም ይታየኝ እውነታቸው ይታየኛል አንድ ሃይማኖት ነው እዚህ ዓለም ላይ መኖር ያለበት ብለህ የምታስኬደው ነገር የለም ምክንያቱም ስድስት ሺህ ሃይማኖት አለ በአለም ላይ ሰው የፈለገውን ነገር ማመን ይችላል ሰው የተወለደው እራሱን ችሎ ስለዚህ አንተ በዚህ ነው መኖር ያለበት ብለህ ግዴታ ለእሱ መንገድ መቀየስ የለብህም። ይሄ አእምሮ የሁሉም ሰው አእምሮ የተለያየ ከሆነ፣ ይሄ አሻራ ለምሳሌ ይሄ አሻራሁን የተለያየ ነው አለ። እች አሻራ የሁሉም ሰው የተለያየ አለ። እና እችን ይዘ የመጣህበትን አሻራህን ማን ነው ሊወስንል የሚችለው? ጠፋንታ እድልህ የውስጥህ ሀሳብና እንደው እርዳታ ካደረግልህ ፈጣሪ ነው እንጂ እችን እድልህን ይቀይራልን ይለዋል። በተለያየ ሃይማኖት ተቋም ውስጥ ያሉ ሰዎች ቤተሰብ ጋር ምተው ያወራሉ፣ ተደማጭነታቸውን በመጠቀም እነሱ የሚደመጡበት ጊዜማ ያበቃል። በቅርቡ በቅርቡ ማብቃቱ አይቀርም። ምክንያቱም ጥሩ ነገር ያልሆነ ነገር በሙሉ መጥፋቱ አይቀርም። ጥሩ ነገር ያልሆነ ነገር ይጠፋል፣ እርግጠኝነት ይጠፋል። ስለዚህ ጥሩ ነገር አይደለም የሚሰሩት። ቤተሰብ ከቤተሰብ፣ ልጅም ከእናት፣ እናትን ከልጅ፣ አባትን ከልጅ፣ ዘርን ከዘር፣ ብሄርን ከብሄር፣ ቋንቋን ከቋንቋ እነዚህ ነገሮች ለማጥፋት ረጅም ስራ ሲሰራበት እኛንን ልክ እነሱ ልክ ናቸው ተብሎ ታፍረው ተከብለው የተቀመጡ ሰዎች በሙሉ የሚነኩበት ጊዜ ቅርብ ነው። የሚዋረዱበት ጊዜ ቅርብ ነው። ምክንያቱም የሚሰሩት ስራ ልክ አልነበርም። ልክ የሆነ ነገር ደግሞ በሙሉ ይቀጥላል። ልክ ያሉ ነገሮች ደግሞ ይጠፋሉ እና አብዛኛው ወጣት አሁን ተነስቶ በተለያዩ ፕላትፎርሞች ላይ ብዙ ጥያቄዎችን ያቀርባል። ብዙ ጥያቄዎችን ይሄ እንዴት እንደዚህ ሊሆን ይችላል ይሄ እንዴት እንደዚህ ሆነ እያል ይጠይቃል። ሲጠይቅ ልክ ነው፣ ልክ ነው። የሆነ ቀን መልስ ያገኛል። መልሱ እንዳይመለስ ሰው ደግሞ የራሱን ሀሳብ እንዳይኖር ደግሞ ያደረጉት ጥቂት ሰዎች ናቸው። እነዚህን ተቋማቶች ተቆጣጥረናል ብለው እነዛ ተቋማቶች ላይ እየሰራን ብለው ሰላሳ አርባ ዓመት አይቀያየሩም። እስቲ ልብ ብላችሁ አስቡ። በየሃይማኖታችሁ ውስጥ ያስቡ፣ እስቲ ያስቡት። እነሱ ብቻ አስተማሪ፣ እነሱ ብቻ እግዚአብሔርን የሚያውቁ፣ እነሱ ብቻ ሃይማኖተኛ፣ እነሱ ብቻ ጻድቅ፣ እነሱ ብቻ እነሱ ብቻ ጻድቅ ተብለው የተቀመጡ ሰዎች እየታወቀ ነው። አሁን እነሱ ብቻ አይደሉም ጻድቅ፣ ጻድቅ እነሱ ብቻ አይደሉም። በዓለም የመጣ ህዝብ ሁሉ ፈጣሪውን ውስጥ ካወቀና ፈጣሪን ውስጥ ከተከተለ ድረስ እሱም ጻዲቅ መሆን ይችላል፣ እሱም መጽደቅ ይችላል። እኔ ካልባረክኩ አልጸድቅም ይልሃል እኮ። ፈጣሪ ሊባረክ አይችልም ነው። እኔ ካልጸደይኩላ አልጸድቅም ይልሃል ፈጣሪ። አንተን ሊያድን በእነሱ ብቻ ነው፣ አንተ ምድ ነው። በእነሱ መንገድ ካልሆነ አድንም ነው። ፈጣሪ ለማግኘት ግዴታ በእነሱ መንገድ ማለፍ አለብ የሚባል ነገር ያለ ፈጣሪ ሁሉን ነገር ያያል። ከሁሉም ሰው ጋር ግንኙነት አለው። ልብን ይመረምራል፣ አይምሮን ይመረምራል ፈጣሪ እንጂ ግዴታ በእነሱ መንገድ ብቻ አይደለም። ስለዚህ ይህ ነገር እኔ የዛሬ 11 ዓመት በደንብ አድርጌ ማስታወሰው ነው። ብዙም ሰዎች ጥያቄ የሚሉት ነው ነገር ነው። አሁን ወጥተው በግልጽ እየተናገሩ ነው፣ በግልጽ በድፍረት እየተናገሩ ነው። ምክንያቱም ብዙ ሰው በልቡ ሲብሰለሰል ነው ይኖረው በዚች ሀገር ላይ እኮ ስትሞት ማንም ሰው እኮ አያስታውስም፣ ስትኖር ማንም ሰው አያስታውስም። ለምሳሌ የነቤተሰቦች ኦርቶዶክሶች ከሆኑ እናቴ ነፍስ አባት ካላት እኔ ቸግረኝ ስንከራተት በረሃ ለበረሃ መንገድ ለመንገድ በረንዳ ለበረንዳ ስንከራተት የእሷ ነፍስ አባት እኮ ልጅሽ የት ነው ያለው ልጅሽ ምን ውስጥ ነው ያለው ብሎ እ አንድም ቀን እኮ አይጠይቃትም። አንድም ቀን አይጠይቅም። ይመጣል ምግቡን ይበላል፣ ፀበል ጻድቅ ገለመኔ ገለመኔ ይላል፣ እንትን አልኩ እንትን አልኩ ብሎ ይሄዳል እንጂ ልጅሽ ያ የሚቸግረው ልጅሽ ምን አድርክሽለት፣ ለልጆችሽ ምን ያደርግሽላቸው ነገሮች አሉ ይሄ ልጆችሽ ህይወት እንዲስተካከል ምን ይሰራሽ ነገር አለ ብሎ እኮ አይጠይቅም። ስኖር አይጠይቅም። ስኖር አንድ ቀን ስሜ ና ያነሰ ስሞትስ ሰለስቱ እንደዚህ ይሁን አርባው እንደዚህ ይሁን። ወጡ ቀጠን እንዳይል ወፈራ ያለ መስል ጾም ከሆነ ፍስክ ከሆነ ስጋ አድርጋችሁ አርባ ሰማኒያ ያጡ እያለ የኔን ስም ነው አስር የሚጠራው። እኔ ከሞትኩ አርባዬን ሰማኒያዬን ሙት ዓመቴን ሰልስቴን ለመብላት ማለት ነው። ሳልሞት ግን አንድም ቀን ስሜን ነው። እንደዚህ አይነት ነገሮች ካልጠፉ የሰው ልጅ እንዲኖር ሳታደረገው ሲሞት በሱስ የምትበላ ከሆነ እነዚህ ነገሮች በደንብ መጠየቅ አለባቸው። በደንብ መጥራት አለባቸው። በእናትና በልጅ በአባትና በልጅ በልጅና በአባት መካከል እየገባችሁ የሃይማኖት አባት ነን በሚል ሰበብ ህብረተሰቡን ጥቂት ሰዎችን ብቻ መስምረ በማስያዝ ሀምሳዎች በጎሪጥ እያዩችሁ ነው። የተወሰኑት ሰዎች ደግሞ ዳር ላይ ተፈናጥረው ወጥተው እንዲቀሩ ከማድረግ ብትቆጠቡ ይሻላል። የሃይማኖት አባትነት ስለ ሃይማኖቱ ብቻ ያስተምር። አንተ ይህ ልጅ ሰይጣን አለበት ስላልክ ሰይጣን ይኖርበታል ማለት አይደለም ብዙ ነገሮች መቀየር መስተካከል አለባቸው ጥያቄዎች መነሳት መቻል አለባቸው የሰው ልጅ ሲኖር ነው እንዴት ነው ኑሮ እንዴት እየኖረ ነው የት እየኖረ ነው ብሎ መጠቀ ያለበት ሲሞት አርባ ሰማንያ ስልሳ ሙት ዓመት እያልክ በሞተው ሰው ስም አንድ ቀን ሳይኖር በሞተው ሰው ስም ስትበላ የምትውል ምድረ ከርሳም ማጋሰስ ሁላ መጠንቀቅ መቻል አለብን። የሰው ልጅ መኖር አለበት፣ መጀመር ከሞትክ በኋላ እኮ ስላለው ህይወት አንደኛ በምድራዊ ህይወት የሰራኸው ነገር ነው እንጂ የሚጠቅሙ እናንተ ተሰብስባችሁ ስለበላችሁ የእኔ ነፍስ ትጸድቃለች ማለት አይደለም። ማንም ሰው ማንም ከርሳም ሰው ተሰብስቦ ስለበላ በእኔ ስም እኔን ፈጣሪ ይቅር ይለኛል ማለት አይደለም። እንደዛማ ቢሆን እንደዛማ ቢሆን ብዙ ታሪኮችን ማንሳት እንችላለን። የሀብታሙ ሰውዬ እና የድሃውን ሰውዬ ታሪክ ማንሳት እንችላለን። ሀብታሙ ሰውዬ ዘና ብሎ እየኖረ፣ ድሃው ደግሞ ሰውነቱ ቆስሎ ይኖር ነበር የሚባል የመጽሐፍ ቅዱስን በአብርሃም እቅፍ ስለተቀመጠው ሰውዬ ማንሳት እንችላለን። ያ ሀብታሙ ሰውዬ ደግሶ ስላበላ ሰዎችን ስላጠገበ ገነት ገባ እንዴ? አልገባ። ደግሰ በማብላት በማጠጣት ገነት ትገባለህ? አትገባም። ስላላበላ ስላላጠጣህ ደግሞ ሲኦል ትገባለህ ማለት ነው፣ አትገባም። ያ ምስኪን የሚበላው የሌለው ሰውዬ ቁስሉን ውሻ የሚል ሰው የነበረ ሰውዬ የሀብታሙን ሰው ፍርፋሪ ውዳቀዋን እንኳን በልቶ ለመጥገብ ሲመኝ የነበረው ድሃ ሰውዬ የውሻውን ትራፊ እንኳን ሊበላ የሚመኝ የነበረ ድሃ ሰውዬ ሲሞት ገነት ነው፣ በአብርሃም እቅፍ ላይ ያረፈው የሚለው መጽሐፉ። ስለዚህ ከሞትክ በኋላ ተደግሶ ስለተበላ የማንም ሰው ነፍስ ገነት አትገባም። ይልቁንስ ሃይማኖትን እንደ ሃይማኖት ይዛችሁ ቀጥታ መጓዝ የምትፈልጉ ከሆነ ከሞት በኋላ ደግሰን በማብላት እናጸድቀዋለን ብለህ ከምታስብ አንድ ሰው ሳይሞት በህይወት እያለ ብትጠቃቀምና ምትረዳዳ ነው መልካም ሊሆን የሚችለው። ስለዚህ ማንኛውም ይህን ቪዲዮ የሚያይ ሰው ያን ያክል ባላብራራውም፣ ሀሳቤን ያን ያክል ግልጽ ባላደረገውም ሀሳቤን በማንኛውም እኔ ባነሳው ሀሳብ ላይ ጥያቄ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ለሁሉም መልስ መስጠት ስለምችል ማለት ነው ማንም ሰው ተንከራቶ ኖሮ አርባ ሰማንያውን ሰልስቱን ስለበላለት ሰብስበ ገነት ይገባል ገነት እናስገባዋል የሚባል ነገር የለም ያኔ መጽሐፍ ቅዱስ ታሪክ ማሰብ ነው ድሃው እንኳን ከሞተ በኋላ ያበላል። ሳይሞት ራሱ የውሻ ተራፊ ሊበላ የሚመኝ የነበረ ሰው ሲሞት በአብርሃም እቅፍ አረፈንም ይሄኛው ሰው ደሃንም የሚንቅ እንደፈለገ ጠግቦ የሚበላ የነበረው ሲሞት ገሃነም ነው ገባ ሚ ከሞትክ በኋላ የሚበላው ነገር እንደው በደንብ ገሃነም ላይ እሳት ማቀጣጠያ እንጂ የሚሆነው ለነፍስ ረፍት የሚሰጥ ነገር አይደለም። ትክክለኛ ነገር ነው። ከሞት በኋላ የሚያድንህ ነገር የሰራው ጽድቅ ነው፣ የሚያስኮንንህም ነገር የሰራው ኩነኔ ነው። ምድር ላይ እንጂ ከሞትኩ በኋላ አርባ ሰው አይደለም አርባ ሺህ ሰው ተሰብስቦ ስሜን እየጠራ ቢበላ ትርጉም የለውም። አለቀ እኮ ሞትኩኝ እኮ። በህይወት ያለ ሰውን ሄደህ ብትመክረው ምክረን ተቀብሎ ቢያሻሽል ቢሰራ ወደ መልካም ነገር መንገድ ቢጓዝ ሊጸድቅ ይችላል። ከሞተ በኋላ ሬሳ ሀሳብ ይቀይራል። የሞተ ሰው ሀሳብ አይቀይርም። ስለዚህ አንድ ሰው ከሞተ ሞተ ነው። ምንም ነገር ነፍሱም ሊድን ነፍሱም ሊኮነን አይችልም። አንተ ብትረግመውም አይኮነንም። አንተ ብትመረቀውም አይጸድቅም። መቶ ፐርሰንት እየተረጋገጠ ሀሳብ ነው። በብዙ መንገድና በብዙ ነገሮች ተፈትኖ ያለፈ ሀሳብ፣ በብዙ ሀሳቦች ተፈትኖ ያለፈ ሀሳብ ነው። የሰው ልጅ ሊጸድቅ የሚችለው ሰው ልጅ ጥሩ ነገር ሊሰራ የሚችለው የሰው ልጅ ገነት ሊገባ የሚችለው በህይወት ባለ ሰዓት በሰራው ስራ እንጂ ከሞተ በኋላ ማንም ሰው ተሰብስቦ ስለበላ አይደለም። ማንም ሆዳም ተሰብስቦ ሆዱን ስለሞላ የሞተች ነፍስ ትጸድቃለች ማለት አይደለም። አጸድቅም። በዚህ ጉዳይ ላይ ማስረጃ የምሰጥሃለው ምትል ሰዎች ካሉ ካላችሁ፣ ማስረጃ ትጸድቃለች ብለህ አስረዳኝ። እስኪ እኔ በህይወት ዘመኔ ጥሩ ስራ ሳልሰራ ስሞት እንዴት ነው አንተ በልተል የሚጸድቀው? የመጨረሻ ታሪክ አንድ ታሪክ ንገራችሁ፣ የበላይ ሰብ ታሪክ። በደንብ ጭንቅላት ካላችሁ ይሄ ታሪክ በቂ ነው። ከሞት በኋላ እንደማጸድቅ ሰው ስለበላ። ያለ በላይ ሰብ ሰዎችን እያረደስ ሲበላ የነበረ ሰው ነው። እያረደ እየገደለ ብዙ ስጋ ሲበላ የነበረ ሰው ነው። መጨረሻ ላይ ሞቱን ቀረበች። ይህ ሰው ሊሞት ነው ምንም ጥሩ ስራ የለውም። መጨረሻ ላይ በበረሃ ላይ የተጓዘ የሆነ ሰው አያ አለ በቃ በጣም የደከመ የተጠማ የተራበ ሰው ነው። እንዳይበላው አስጠላው ብቶት እንዳሄድ ደግሞ እየለመነው በአክቡ አስጠኝ እያለ የለመነው ነበራል። ውሃ ጠብ አደረገለት ይላል። በቆዳ በህይወት አደላ ሰው ያለ ውሃ ሰጠው ለዛ ለለመነው ሰው መጨረሻ በላይ ሰሞት ሲሞት ምን አጸደቀቸው አለ የሰጣት ውሃ በህይወት በነበረ ሰዓት የሰጣት ውሃ እንጂ ማንም ሆዳም ተሰብስቦ ስለበላለት አይደለም። የሰጣት ውሃ ያችን ጠብታ ውሃ መስጠቱ ነች ያዳነችው። መች ነው ያችን ደግሞ የሰጠው በህይወት በነበረ ሰዓት። ከሞትክ በኋላ ሞትክ ነው ወንድሜ፣ ወዳጅ አትሽ ወ ከሞትክ በኋላ ሞትክ ነው በህይወት ዘመን የሰራኸው ነገር እንጂ ማንም ተሰብስቦ ስለበላ ስለጠጣ አንተ ትድናለህ ማለት አይደለም። አትድንም። ማንም ሆዳም ሆዱን ስለሞላ ትድናለህ ማለት አይደለም። በእምነት ስም ተብሎ ለምስኪን ስለተሰጠ፣ ለእኔ ቤጤ ስለተሰጠ አትድንም። ፈጣሪ በምግብ የሚያምን አይደለም። ስራ ያድነሃል። እዚህ ምድር ላይ ስትመጣ ሁለት አይን ጆሮ አፍና አፍንጫ አይምሮና ልብ ተሰጥቷል። እግርና እጅ ተሰጥተዋል። በዚህ እጅ የምትይዘውን ነገር ያስጠይቃል። ምንድነው ያስክበት? ምን አነሳህበት? ምን ወሰድክበት? ምን ሰጠህበት? በሕይወት በነበርክ ሰዓት የሰጠኸው ነገር ምንድነው? ስለ ሰው ምን ሰጠል? ስለ ሰው ልጅ ምን ሰጠል? ያስጠይቃል። በእግርህ የት ሄደህበታል? ሴተኛ ዳሪዎች ጋ ነው ስትመላለስበት የነበረው? ቤተክርስቲያኑ ስትመላለስበት የነበረው? የት ነው ስትመላለስበት የነበረው? እግር ያስጠይቃል። አይነ ምንድን ነው ስታይበት የነበረው? ጥሩ ነገር ነው ስታይበት የነበረው? የሚያስተምር ነገር ነው ስታይበት የነበረው? ያስጠይቃል። ይሄ ያየኸው ነገር በአይነ አፍር ምንድን ነበር ስታወራበት የነበረው? ጆሮ ምን ነበር ስትሰማበት የነበረው የፈጣሪን ቃል ነው ስለ ሽርሙጥና ነው ስለምንድን ነው ስሰማበት ነው። አይምሮህ ውስጥ ምን ነበር ስታስብበት ነበር። ልብ ላይ ምን ነበር እያስተዋልክበት ነበር። ይሄ ነገር ነው የሚያስ ከሞትክ እንትና እንትና ተሰብስቦ ከበሮ እየደለቀ ስለበላ ባንተስም አንታድም። የያዝከው ነገር እጅህን፣ ያወራው ነገር አፍን፣ ያየው ነገር አይንን፣ ያሸተትከው ነገር አፍንጫን፣ የሰማው ነገር ጆሮህን፣ ያሰብከው ነገር አይምሮ ይደምራል። ያስጠይቅሻል፣ ያስጠይቃል። ከዚህ ውጭ የለም፣ ከዚህ ውጭ የለም። ሲጀመር ከዚህ ውጭ ምን አለ? ከሞትክ በኋላ እነሱ የራሳቸውን ቢዝነስ ለማጧጧፍ ህብረተሰቡን ገንዘብ ለመቀፈል እና ምግብ አምጥቶ ራሳቸውን ለማስቀለብ እንዳለ የከተማውን ህዝብ የእነሱ ቀላቢ ለማድረግ የፈጠሩትን ቴክኒክ አንተም ተከትለው ሆሆ ስትል ስታጨበጭብ ልታፍል ይገባል። ከሞትክ በኋላ አንድና አንድ ነው መንገዱ። የሰራሃው ስራ ብቻ ነው የሚያድን። የሰራሃው ስራ ብቻ መልካም ነገር ሰርተ ከሆነ መልካም ነገር ይገጥማል። መጥፎ ነገር ሰርተ ከሆነ መጥፎ ነገር ይገጥማል እንጂ ዕድሜ ልክህን መጥፎ ነገር ስትሰራ ኖረህ ከሞትክ በኋላ ሰዎች ተሰብስበው ስለበሉ ስለጠጡ ስለጠገቡና ስለሰከሩ አንተ ትድናለህ ማለት አይደለም። እኔ ስሞት እንደዚህ አይደረግልኝ አልፈልግም። ሲጀምር አልፈልግም፣ ማንም እንዲያደርግልኝ አልፈልግም። እዚህ አይነት ነገር ከሞትኩ በኋላ ስራዬን የሚያወጣኝ ስጋዬን ለምን ውሻ ይበላው? መዘጋጃው ለምን አይቀብረኝም? ከሞትኩ በኋላ ሞትኩ ነው ። ጥሩ ስራ ካለኝ ጥሩ ነገር፣ መጥፎ ነገር የሰፋ የበዛ ከሆነ መጥፎ ነገር ይገጥመኛል። እናንተስ ምን ትላላችሁ? በዚህ ሀሳብ ላይ እስቲ አስቲ እኔ ሁሌ ጭንቅላቴ ስለሚመላለስ ነው ይህን ያቀረብኩላችሁ። አመሰግናለሁ። እነት ሰሚናው አካል ይመቻችሁ።